ሌላኛው ግን በቀላሉ እጃችሁን ማጨብጨብ ሊሆን ይችላል። የምትመለከቷቸው ይኸው ሁሉንም ዶሮዎች ብትመለከቷቸው ይሄው ከጀርባይም የምትመለከቷቸው ይሄ ቀላል ነው። ዶሮዎቻችንን ስትረስ ላይ ሳንዳርግ ማለት ተመልከቷቸው። ይሄ በጣም ቀላል ነው። ነገር ግን ደግሞ ሌላ አይነትም ደግሞ ዶሮቻችንን ለስትረስ ይዳርጋል እንጂ በቀላሉ እያንዳንዱን ዶሮ ጤነኛ ነው፣ በሽተኛ ነው ብለን የምንለይበትም ራሱን የቻለ ድምፅ አለው። ሌላው ደግሞ ከዚህ ከእርጥበት መጠን ጋር ተያይዞ እንግዲህ ማንኛውም ዶሮ አርቢ ወደ ኪሳራ ሊገባባቸው ይችላል ወይም ደግሞ ኪሳራ ሊያጋጥመው ይችላል ከሚባሉበት የአያያዝ ስህተት ውስጥ አንደኛው ቤት ውስጥ የጉዝጓዝ መርጠብ ካለ ነው። እንደምትመለከቱት፣ ተመልከቱ፣ እዚህ ጋር ይሄንን ብትቆፍሩት ብትቆፍሩት ይወጣል። እዚህ ጋር ወለሉ ጋር ደርሰናል ለምሳሌ ይሄ ጤናማ የሚባል ነው። ይሄ ኮምፖስት ሊትር ይባላል፣ ወይም ደግሞ ረጅም ጊዜ የቆየ የኩስ አይነት ነው በተመሳሳይ በዚህ መልኩ ይታያል ማለት ነው። በነገራችን ላይ የኩስ መገምገሚያ ከምንላቸው አንደኛው እንደዚህ መንከባለል መቻሉ ነው። ተመልከቱ ቺን ለብቻና አውጣት፣ እንደዚህ መንከባለል መቻሉ የመጀመሪያ የኩስ ጤንነት መገምገሚያ ነው። እንዲህ መንከባለል ይሄ በትክክለኛ በትክክለኛ መጠን በውስጡ ያለውን የእርጥበት መጠን ጠብቆ መቆየት ወይም ደግሞ ዩሪክ አሲድ የምንለው በዚህ በነጩ አካባቢ የምትመለከቱት የጤናማ የምንለው የኩስ አይነት ነው። ነጭ አካባቢ እዚህ ጋር የምትመለከቱት ዩሪክ አሲድን የሚያመለክት ነው። ሌላው ደግሞ ዶሮዎች ተመግበው የሚወጣው ዌስት ነው። በምሳሌ ደረጃ ይህንን ኩስ ማንሳት ይቻላል። እንግዲህ አሁን ይህ ትኩስ ኩስ ነው። የእርጥበት መጠኑ በጣም ተስማሚ የሚባል ነው። እንግዲህ እነዚህ ዶሮዎች ምንም አይነት የወተር ሪስትሪክሽን የላቸውም ወይም ደግሞ የወተር ግደባ አናደርግባቸውም። ዶሮዎቻችን መታመማቸውን ልናውቅባቸው የምንችላቸውን ምክንያቶች እነግራችኋለሁ። ዛሬ እንግዲህ ዶሮቻችሁን ጤንነት ለመገምገም ምን ማድረግ አለብን? ወይም ደግሞ ዶሮዎችን በሽተኞቹን ከጤነኞቹ እንዴት ልለኝ እንችላለን? መለያ መንገዱ ምን አይነት ነው? አንዳንድ ፕራክቲካል የሆኑ ነገሮችንም ዶሮዎችንም እያነሳው አሳየቻችሁ። ዶሮቻችሁን ጤና እንዴት ልገመግሙ እንደሚችል እና ማንኛውም ዶሮ አርቢ ሰራተኞች የሚኖሩ ባለቤት የሚሆን ዶሮቻችሁ ለመቆጣጠር ወደ እርባታው ስትገቡ ምን አይነት ምልክቶችን አይታችሁ ነው ዶሮቻችን ችግር አለባቸው እንዲሁም ደግሞ ሊለዩ ይገባል። ጤናማ ናቸው ልንላቸው የምንችልባቸው ምክንያቶች እነግራቸዋለሁ። የመጀመሪያው ሁልጊዜ ሁል ጊዜ በፊዲንግ ታይም ወይም ደግሞ ዶሮቻችሁን በምመግቡበት ጊዜ ዶሮቹ ለመንኖ ያላቸውን ፍላጎት ማየት አስፈላጊ ነው። ዶሮቹ ምን ያክል እንቅስቃሴ ወይም ደግሞ ምን ያክል ሩጫ ወደ ፊደሮች አላቸው የሚለውን ማየት አስፈላጊ ነው። በዚህ መካከል ግን ልብ ልትሉት የሚገባ ዶሮቻችሁ የመቆም አይነት ባህሪ ይሄ በተለይ ሁክ የምንለው ይሄ እግር አካባቢ ላይ ሁክ ወይም ደግሞ ሻንክ የምንለው አካባቢ ቅልጥማቸው አካባቢ ላይ መቀመጥ አይነት ባህሪ የሚኖር ከሆነ ከዚህ በተጨማሪ ደግሞ ዶሮ ዶሮዎቻችሁ ይሄ አንገታቸው ትዊስት የሚያደርግ ከሆነ ወይም ደግሞ የአንገት መቆልመም የምንለው ምንለው የነርቭ ሲስተማቸው መጠቃት ይሄም ደግሞ ከፍተኛ የቫይራል ዲዞች ጠቋሚ ስለሆነ ማለት ነው። ስለዚህ ከዚህ ጋር ተያይዞ ዶሮቻችን መኖ በሚሰጣቸው ሰዓት ወይም ደግሞ መኖ በሚታደልበት ሰዓት በእነዚህ በምትመለከቷቸው ፊደሮች ያላቸው እንቅስቃሴ ለምን ነው ያላቸው ፍላጎት በዋናነት የጤንነት መለኪያ ሆኖ ይቀመጣል ማለት ነው። ስለዚህ ከዚህ ከአብዶሚናል ፖስቸር ጋር ተያይዞ ወይም ደግሞ የዶሮቻችን አረማመድ ሊሆን ይችላል፣ እንቅስቃሴ ሊሆን ይችላል። ዶሮቻችን አጠቃላይ አቋማቸው ምን ይመስላል የሚለውም በማየት ዶሮዎቹ የሆነ ችግር እንዳለባቸው መጠቆም ይቻላል ማለት ነው። ይሄ ክሊኒካል ሳይን ባያሳዩም በአጠቃላይ ፊዚካል ላይ ከምናያቸው ምልክቶች አንጻር የምንወስዳቸው ናል ክሊኒካል ሳይኖች ካወጣናቸው ከለያ ናቸው። በኋላ ግን የተለያዩ ምልክቶችን ከዚህ በኋላ የምነግራችሁ የተለያዩ ምልክቶች አሉ፣ እነሱም በማየት ዶሮቻችን እውነትም የበሽታ ሁኔታ ውስጥ ገብተዋል የሚለውን መለየት ይቻላል ማለት ነው። ስለዚህ የዶሮቻችን የእንቅስቃሴ ሁኔታ በመጀመሪያ ደረጃ መታየት መቻል አለበት። ሁለተኛ ዶሮቻችን እንግዲህ በዋነኝነት ከልምድም አንፃር የምነግራችሁ እኔም የምጠቀምበት ረጅም ጊዜ የምንጠቀምበት የዶሮቻችን የአመጋገብ ስርዓታቸውንና እየተጣለ ያለው የኩስ አይነት ይዘት ለዶሮቻችን በየአስራ ሁለት ሰዓት ልዩነት የጤንነት ደረጃቸውን ሊነግረን የሚችል አንደኛው ጠቋሚ ነው ማለት ነው። ስለዚህ ዶሮቻችን የምታዩትን ትኩስ የሚባሉ ኩሶችን በየፍሎሩ ላይ ወይም ደግሞ ከዚህ ከሊትሩ ጋር ተቀላቅለው የሚገኙትን ትኩስ ትኩስ ኩሶች በማንሳት እንግዲህ ዶሮቻችንን ጤንነት መገምገም ይቻላል ማለት ነው። በምሳሌ ደረጃ ይሄንን ኩስ ማንሳት ይቻላል። እንግዲህ አሁን ይሄ ትኩስ ኩስ ነው። የእርጥበት መጠኑ በጣም ተስማሚ የሚባል ነው። እንግዲህ እነዚህ ዶሮዎች ምንም አይነት የወተር ሪስትሪክሽን የላቸውም ወይም ደግሞ የወተር ግደባ እናደርግባቸውም። ለምን እነዚህ ዶሮዎች አንደኛ ሂት ስትረስ እዚህ ቤት ውስጥ የለም ወይም ደግሞ ያልተገባ ሙቀት፣ በጣም የቦታ ጥበት። ከዚህ በተጨማሪ ደግሞ ከነዚህ ከፕሮቲን ከፖታሽየም እና ከሳልት ጋር ተያይዞ ተጨማሪ ወይም ደግሞ ኦቨርፊድ ስለማናደርጋቸው ዶሮቻችን በተመሳሳይ የተስተካከለ ሁኔታ ላይ ነው ያሉት። ስለዚህ ከዚህ ጋር ተያይዞ እየተጣለ ያለው ኩስ ይሄንን ይመስላል። የሞይስቸር ኮንቴንቱ በጣም ተስማሚ የሚባል ነው። በነገራችን ላይ የኩስ መገምገሚያ ከምንላቸው አንደኛው እንደዚህ መንከባለል መቻሉ ነው። ተመልከቱ፣ ቺን ለብቻ እናውጣት። እንደዚህ መንከባለል መቻሉ የመጀመሪያ የኩስ ጤንነት መገምገሚያ ነው። እንዲህ መንከባለል ይሄ በትክክለኛ በትክክለኛ መጠን በውስጡ ያለውን የእርጥበት መጠን ጠብቆ መቆየት ወይም ደግሞ ዩኒካሲድ የምንለው ይሄ በዚህ በነጩ አካባቢ የምትመለከቱት የጤናማ የምንለየ ኩስ አይነት ነው። ነጭ አካባቢ እዚህ ጋር የምትመለከቱት ዩሪካሲድን የሚያመለክት ነው። ሌላው ደግሞ ዶሮዎች ተመግበው የሚወጣው ዌስት ነው። ሌላው ጥቁር አረንጓዴ ሆነ ማለት ነው። ስለዚህ ከዚህ ጋር ተያይዞ ዶሮዎቻችን በየአስራ ሁለት ለት ሰዓት የሚጣለውን ኩስ እየገመገምን ዶሮቻችን ምን አይነት ሁኔታ ላይ ናቸው የሚለውን በትክክል ማወቅ የምንችልበት መገመት የምንችልበት አንደኛው ዘዴ ዶሮዎቻችን በተመሳሳይ ሌላው ደግሞ ከዚህ ከእርጥበት መጠን ጋር ተያይዞ እንግዲህ ማንኛውም ዶሮ አርቢ ወደ ኪሳራ ሊገባባቸው ይችላል፣ ወይም ደግሞ ኪሳራ ሊያጋጥመው ይችላል ከሚባሉበት የአያያዝ ስህተት ውስጥ አንደኛው ቤት ውስጥ የጉዝጓዝ መርጠብ ካለ ነው። እንደምትመለከቱት ተመልከቱ፣ እዚህ ጋር ይሄንን ብትቆፍሩት ብትቆፍሩት ይወጣል። እዚህ ጋር ወለሉ ጋር ደርሰናል። ለምሳሌ ይሄ ጤናማ የሚባል ነው። ይሄ ኮምፖስት ሊትር ይባላል፣ ወይም ለረጅም ጊዜ የቆየ የኩስ አይነት ነው። በተመሳሳይ በዚህ መልኩ ይታያል ማለት ነው። ስለዚህ በተለይ ዶሮቻችሁ በተለያየ አይነት የበሽታው ሁኔታ በሚጠቁበት ሰዓት ለምሳሌ ቫይራል ዲዚዞች ውስጥ የጉዝጓዝ መርጠብ በሰፊ ሁኔታ የሚያስከስተው የጂዲ 78 ወይም ደግሞ አይቢዲ የኢንፌክሽንስ በርሳል ዲዚዝ የምንለው ወይም ደግሞ በተለምዶ ጉምቦሮ የምንለው በሽታ የጉዝጓዝን መርጠብ ልክ እንደዚህ ደርቆ የዶሮዎቻችን ኩስ እንደዚህ አይሆንም ማለት ነው። ስለዚህ የጉዝጓዝ መርጠብ ካለ ብዙ ነገሮችን ከግምት ማስገባት ነው። መጀመሪያ ቀለል ቀለል ያሉትን ማየት ለምሳሌ ዶሮቻችን የውሃ ጠጣጣቸው ምን ይመስል ነበረ? የቤታችን የሙቀት ደረጃ ምን ይመስል ነበረ? ምን ያክል ዲግሪ ሴልሺየስ ነው? የዚህ የሃውሲንግ ቴምፕሬቸሩ ምን ያክል ነው? ለዶሮዎች በጣም ተስማሚ ነው የምንለው ወይም ደግሞ ሜካኒካል አይነት መሳሪያዎችን የምትጠቀመው ከሆነ 22 ዲግሪ ሴልሺየስ በጣም ተመራጭ የሚባል፣ ነገር ግን ደግሞ ሬንጁን ስንመለከት ደግሞ ከ21 እስከ 22 ዲግሪ ሴልሺየስ የምንለው በጣም ለዶሮቻችን ተስማሚ ነው። ለስጋ ዶሮዎች በተመሳሳይ 21 ዲግሪ ዲግሪ ሴልሺየስ እጅግ በጣም ተስማሚ የሚባል ነው። ስለዚህ ዶሮቻችንን የኩስ ሁኔታ ልክ በዚህ በምትመለከቱት መልኩ የዶሮቻችንን ጤና የዶሮቻችንን ጤና በዚህ መልኩ ማየት ይቻላል ማለት ነው። እዚሁ ነገር እዚሁ ላይ አንድ የምጨምርላችሁ ነገር አሁን ያልኳችሁ እንግዲህ ዶሮቻችን የንቃት ደረጃቸውን በሁለት አይነት መንገድ አይተናል። አንደኛ በምገባ ጊዜ ላይ፣ ሁለተኛ ደግሞ የሚጥሉትን በየ12 ሰዓት እየተጣለ የነበረውን ኩስ ከግምት ውስጥ በማስገባት የሚጣለውን ይዘቱንም እንዲሁም ደግሞ መልኩንም ቀለሙንም በማየት ዶሮቻችን ወደ ምን በሽታ እያመሩ እንደሆነ የምትገምቱበት ይሆናል። ሌላኛው ግን በቀላሉ እጃችሁን ማጨምጨም ማጨብጨብ ሊሆን ይችላል። የምትመለከቷቸው ሁሉንም ዶሮዎች ብትመለከቷቸው ይሁን ከጀርባይም የምትመለከቷቸው ይሄ ቀላል ነው። ዶሮዎቻችን ስትረስ ላይ ሳንዳርግ ማለት ነው። ተመልከቷቸው። ይሄ በጣም ቀላል ነው። ነገር ግን ደግሞ ሌላ አይነትም ደግሞ ዶሮቻችንን ለስትረስ ይዳርጋል። እንጂ በቀላሉ እያንዳንዱን ዶሮ ጤነኛ ነው በሽተኛ ነው ብለን የምንለይበትም ራሱን የቻለ ድምጽ አለው። ነገር ግን ዶሮቻችን እኔ ብቻ ነኝ እዚህ ፋርም ላይ ያለሁት፣ አሁን ይህንን ድምፅ ባሰማ ዶሮቻችን የመደራረብ አይነት ስሜት ሊኖር ይችላል። ነገር ግን ሰራተኞች፣ እዚህ ጋር የሚንከባከቧቸው ሰራተኞች ባሉበት ጊዜ ግን ይህንን መሞከር ይቻላል። ስለዚህ በቀላሉ ግን ስለዚህ እንደምትመለከቷቸው እንግዲህ ንቃታቸው እጅግ በጣም ንቁ የሚባሉ ዶሮዎች ናቸው። እንግዲህ ከዚህ ውስጥ ደግሞ አሁን እንግዲህ አንገታቸውን ብቻ ቀና አድርገው ንቃታቸውን ያየንባቸው፣ ነገር ግን ደግሞ አረማመዳቸውን ጭምር እንዳልኳችሁ እንግዲህ ይሄ ከሌግ ዲስኦርደር ጋር ተያይዞ ከተለያዩ ዲፊሽንሲዎች ከቫይታሚን ዲፊሽንሲዎች ጋር ተያይዞ የሚመጡ የተለያዩ በእስከለተን ላይ ወይም ደግሞ ከዚህ ከአጥንት ግንባታ ጋር ተያይዞ ያሉ ጉለቶች ካሉ መራመድ አለመቻል፣ ወደ ኋላ መራመድ፣ እግር ላይ መቀመጥ ሊሆን ይችላል። ለምሳሌ እንደዚህ መቀመጥ ሊሆን ሻንካቸው ላይ ወይም ደግሞ ሁክ የምንለው ላይ መቀመጥ ሊሆን ይችላል። ፓራላይዝ የመሆን ባህሪ ሊሆን ይችላል። በእርግጥም በዚህ በሚፈለፈሉበት ሰዓት የተወሰኑ ዶሮች ጄኔቲካሊ ፓራላይዝ ሆኖ ነው የሚመጡት። በቁጥር ግን አንድ ሁለት የሚባሉ ናቸው በቁጥር እንኳን ብንመለከት። ነገር ግን እኛ ጋር ከመጡ በኋላ የተለያዩ ቫይራል የሆኑ ዲዚዞች በሚከሰቱበት ሰዓት የእግራቸው ፓራላይዝ የመሆን እድላቸው ሰፊ ነው። ስለዚህ በፍጥነት እነዛን ዶሮች በሽታ ተሸካሚዎች ስለሆኑ በሽታ ማስተላለፍ እድሜያቸው አቅማቸው በጣም ከፍተኛ ስለሆነ በፍጥነት ከዶሮዎች ውስጥ ለይተን ማውጣት ይኖርብናል ማለት ነው። ስለዚህ ዶሮዎቻችንን ጤንነታቸውን ለመገምገም እነዚህን ጉዳዮች መጠቀም እንችላለን ማለት ነው።